ብዙ ሺፋዎች አላህ ሰብስቦላቸዋል። ነቢይ ናቸው፣ ረሱል ናቸው፣ ስዲቅ ናቸው። ከአንተ ከሆነ ሀዣውን የምጠይቀው የለኝም ጭራሽ ምናሉ ቃሉ ሐሪቁ ወንሱሩ አሊሃት አለከ ሓጀቱን እሳቱ በደንብ እንዲቀጣጠል ማለት ነው። ኩልና ያ ናሩ ኩኒ በርደን ወሰላምን አላ ኢብራሂም እሳቱ በደምብ እንዲፋፋም የገነቡት እንደ ግንብ ነገር አለ። ኋላ ላይ የተቸገሩት ነገር አለ። እሳቱ በጣም ይቀጣጣል እያንዳንዱ ብሄቶችን ላይ መጣ ነገር ለአለሁ ኸይር አየር ላይ በሚሆን ሰዓት ወደ እሳቱ በሚገቡበት ሰዓት የተናገሯት ቃል አለች። ብዙ እንጨት ከተሰባሰበ እሳት ከተቀጣጠለ እሳት ውስጥ የገባውን ነገር ሁሉ ያወድማል። እነሁም እናሱ የተጣሐሩን እነዛ ማህበረሰቦችም አብዛኞቹ አኽላቅ ከዲንም ባፈነገጠ መልኩ አኽላቃቸው ይወጣሉ።

እንሻላ ባለፈው ካቆምንበት መንቀጠል ይሆናል እንሻላ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ግብዣችን ነው እንሻላ። ኡስታዝ አህለ ወሳልን በድጋሚ። በባለፈው የነቢዩላህ ኢብራሂምን ታሪክ እያወራን አማልክቶቻቸውን ሰባብረውባቸው ከህዝቦቹ ጋር የነበራቸውን ቃለ መለለስ ና ነቢዩላህ ኢብራሂም በጣም ለሰዎቹ ነገር በጣም ተገርመው ኡፊን ለኩም ወሊማ ተዕቡዱነ ሚን ዱንላህ አፈላ ተዕቂሉን ብለዋቸው እንደነበር ነው። ያቆም ነው። አዎ። እነዚህ ሰዎች እንግዲህ በዕደ ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላት ወሰላም ዐላ ረሱሊላህ ከብዙ ዳዕዋ ሂደት በኋላ ብዙ ነቢዮች መጀመሪያ የሚያስቀድሙት ትምህርቱን ነው። በተለያየ መንገድ በንግግርም በተግባርም ይሄ ተግባርም ያለበት ነው። የእሳቸው ዳዕዋ ሂደት ኢብራሂም ዓለይሂ ሰላም ደግሞ እንደሌሎቹ ሌሎቹ አይደሉም ማለት። ባህሪያቸውን ቁርአን ላይ ስታይ በጣም ነው የሚገርመኝ። ብዙ ሲፋዎች አላህ ሰብስቦላቸዋል። ነቢይ ናቸው፣ ረሱል ናቸው፣ ስዲቅ ናቸው። እነሆ ካነ ስዲቅን ነቢያ ይላል። በጣም እውነተኛ ባህሪያ ናቸው። አንድ አንቀጽ ላይ ሓሊሙን አዋሁን ሙኒቡን ይላል። አንድ ነብይ ላይ በጣም ታጋሽ ናቸው፣ ህዝባቸውን የሚታገሱ ናቸው። ሐሊም ናቸው፣ አዋህ ናቸው፣ አልቃሻ ናቸው፣ ወደ ጌታቸው የሚያለቅሱ ናቸው። ሙኒብ ናቸው፣ ተዋብም በጣም ወደ አላህ የሚመለሱ። ራሕማም አላቸው፣ ዝነት አላቸው ይህ ከመሆኑ ጋር ግን እነዚህን ህዝቦች በተለያየ መንገድ ጠሯቸው። ሲብስ መጨረሻ ሲደርስ ስ ሰባ ብር ያሳይቻቸው ይመለሳሉ። እነዚህ ሰዎች የሚመለሱ አሉ ነው ጭራሽ ምናሉ አሉ ቃሉ ሐሪቁሁ ወንሱሩ አሊሀተኩም። እንግዲህ አምላኮች የሚረዱ ሆኑ ማለት ነው። የሚረዱ መሆን ነበረባቸው አይደል? እንግዲህ አንድ ሰው አንድን ነገር ሲገዛ ሲያመልክ ያ የሚያመልከው የሚገዛው አካል ሊረዳው ይገባል እንጂ ልትረዳ ይገባ። እነሱ ያሉት ምንድነው ሐሪቁሁ አቃጥሉትና ወንሱሩ አሊሀተኩም እዛ ሰሪዎች ከሆናችሁ ኢን ኩንቱም ፋዒሊን አድራጊዎች፣ ተቆርቋሪዎች የሚሰማችሁ ከሆነ ጉዳዩ በጣም የሚያማችሁ ከሆነ አምላኮቻችሁ ተነክቷችሁ ተነክቶባችሁ ማድረግ አለባቸው ማቃጠል አለባችሁ ብለው አሰቡ ማለት ነው። ይህን ጊዜ እዚህ ጋር በጣም ነው የሚያስገርመው። ይሄ የማቃጠሉ ሁኔታ በጣም ዓጂብ ነው ያደረጉት ጥረት ማለት ነው። ፈጀመዑ ሐጠብ ይሄ እንጨቶችን በጣም ሰብስበዋል። የማቃጠያ መንገዱ በጣም የከፋ ነበረ፣ እሳቱ በደንብ እንዲቀጣጠል ማለት ነው። እንደ ትንሽ እሳት አይደለም፣ አሁን እሳት ሲባል አይምሯችን ላይ የመጣ ትንሽ እሳት፣ በጣም የሰበሰቡት እንጨት። ስብሰባው ደግሞ እንደውም አንዳንድ ሙፈሲሮች እንደሚሉት ሓታ ኢንካነት ልመራ ተምረድ፣ አንድ ያመማት ሴት ታማለች፣ ታማ በቃ መግቢያ መውጫ ያጣች ሴት ነዝር ታረጋለች፣ ስለት ታደርጋለች ማለት ነው። ምንድነው የምታደርገው? አላህ እንደው ወደ ጌተዋን ተማጽኖ ነው ማለት ነው። እንደው ጤና ካገኘሁና ጤና ከሆንኩ ኢብራሂም አለይሂ ሰላምን ለማቃጠል በሚሰበሰቡ እንጨት ላይ ተሳታፊ ሆኜ የራሴን ድርሻ አበረክታለሁ በማለት ያን ያህል ጥረት አድርጓል። እንደውም አንዳንድ ተፍሲር እንት ላይ የሚለው ምንድን ነው እሳቱ በደንብ እንዲፋፋን የገነቡት እንደ ግንብ ነገር አለ ይመስለኝ ርዝመቱ ወደ ሰላሳ ዲራ ክንድ አይነት ጎንዱም እንደዚሁ፣ ወደ አንድ ሰው ለማቃጠል ማለት ነው። ይህ አንድ ሰው ማለት ነው ኡማ የሚላቸው ለዛ ነው ቁርኣን ላይ እነ ኢብራሂም ካነ ኡመተን ኡማ ናቸው። አንድ በዚያን ማህበረሰብ ሁሉ ተቃር ነው ኡማ ብሎ ይገልጻቸዋል ማለት ነው። ኡማ ማለት ማህበረሰብ ነው። ግን አንድ ሰው በአላህ ሀቅ ላይ ቀጥ ብሎ ከቆመ ምን ተፍሲር ኡማ የሚለው ያካትተዋል። ብቻውን ሆኖ ቃኒት ከሆነ ትክክለኛ መንገድ ላይ የሚቆም ከሆነ እንደ ኡማ ነው ቁርኣን ላይ በመጣልን አገላለጽ ማለት ነው። እና ይሄን ሁሉ ካደረጉ በኋላ ኋላ ላይ የተቸገሩት ነገር አለ። ሰዓቱ በጣም ይቀጣጠራል፣ መቅረብ አይቻልም። ስለዚህ ያላቸው አማራጭ ኢብራሂም ዐለይሂ ሰላምን ደግሞ እንደውም በራሪ መብራር አይችልም ወደ ላይ ፍሌም ወደ ነበልባሉ በጣም ከፍተኛ ከመሆኑ የተነሳ ይጥላል ከዛ በራሪ ማለት ነው ብዙ አመት ተሰብስቡ ብዙ አመት የተቀጣጠለ ማለት ነው። ያላቸው ብቸኛ አማራጭ ምንድን ነው? ያንን ኢብራሂም ዐለይሂ ሰላምን ወርውረው የሚጥሉበት ነገር ያስፈልጋቸዋል። ስለዚህ አማራጭ ጠፋ፣ መፍትሄ የለም። ከዚያ ይሄ መንጀኒቅ የሚባል ነገር አለ። በነቢ ሰለላሁ ዐለይሂ ወሰለም ዘመንም እስከ ከዛ በኋላ ባለው ጊዜ እንደ ጦር መሳሪያ ይጠቀሙበታል። ልክ በአሁኑ ሰዓት ታንክ እንደሚባለው ማለት ነው። የሆነ ድንጋይ ይደረግና በሆነ በእንጨት ተደርጎ ረጅም ርቀት ከበድ ያለን ነገር መተኮስ ብለው ተወንጭፎ የሆነ ቦታ ይደርሳል ማለት ነው እና ይሄን ሐሳብ አንድ ሰውዬ ነው ምን አራቢ ፋሪስ ፋሪስ አካባቢ አክራድ ኩርዶች ከሚባሉት ሰዎች መካከል አንዱ ቺን ሐሳብ አቀረበ እንደዚህ አይነት ሰዎች አሉ እንደው ማለት የሸር ቁልፍ የሆኑ ሰዎች ማለት ሰዎቹ ግራ ገብቶቻል ምን እንደሚያደርጉ ይሄ ሰውዬ አመላከታ አላህ ሱብሓነሁ ወተዓላ በርግጥ ቀጥቶታል ሐይዘን እንደዚህ የሚባል ሰው

ሲባሉ ምንድነው ያሉት ምንም የላቸውም ኢማን ጨምሮላቸው አላህ በቂያችን ነው ብለው ተመሳሳይ ንግር ተናገሩ ማለት ነው ነብዩላህ ኢብራሂም ሲወረወሩ ጅብሪል መጣ ጅብሪል መጣ እና አለከ ሓጀቱን ብሎ ጠየቃቸው ይላል ሓጅ አለ ወይ ይሄ እሳቱ የተንቀለቀለ ነው እየተወረወሩ ነው ለአንድ ሰው የሚቀጣጠል ኡማውን ራሱ የሚያቃጠል የሚችል እሳት ነው። ለአንድ ሰው ያቀጣጠሉት እና ከዛ በኋላ ነቢዩላህ ኢብራሂም አማ ለከፈላ ከአንተ ከሆነ ሀጃውን የምጠይቀው የለኝም፣ አዎ ግን ከአላህ ከሆነ ግን ፈነዐም እሱ ያቃል ያለሁት ወህይ ከሆነ ከአላህ የመጣ መልእክት ካለ ግን ከአላህ ከሆነ ይሄ ሓጃ የተጠየቀበት አላህ ያቃል አሉ።

በርድ የሆነች ቀዝቃዛና ሰላማዊ የሆነች ሁኚ አልናት እሳቷን። አለ አላህ ሱብሓነሁ ተዓላ ባሪድ ብቻ ብትሆን ምናልባት ቅዝቃዜውም ይገላቸው ነበረ። ሰላምን የሚለው የመጣው ለዚህ ነው ይላሉ። ከእሳት ውስጥ በሚወጡ ሰዓት፣ እሳት ውስጥ ገብተው የታሰሩበት ገመድ ከማቃጠል ውጭ ነብዩላህ ኢብራሂምን ምንም አይነት ነገር ያደረጋቸው የለም። እንደ ታሪክ መዋሪኮች የሚሉት ሲወጡ ከእሳት ውስጥ ምንም ነገር ሳይሆኑ አባታቸው አይቷል። እሳት ሲገቡ አባታቸው እያየ ነበረ። ኒዕመል ኢላሁ ኢላሁከ ያ ኢብራሂም አላቸው። ምን ያምር ጌታ ነው የአንተ ጌታ አላቸው፣ የሚል ታሪክ መዛግብቶች ውስጥ የምናያለን። ነዋስል እሳቱን እንግዲህ ያላህ ስብሐነው ተዓላ ከዚህ የምንወስደው ትምህርት ትምህርት የምንወስድባቸው ስለሆኑ ታሪኮቹ ፍጡሮች ያላህ ናቸው። እሳትም ይሁን ሌላ ነገር ያላህ ፍጡር ነው። እነሱ ያሰቡት ቀጥታ ሎጂካል በሰውኛ ነው ያሰቡት። በሰውኛ ብዙ እንጨት ከተሰባሰበ እሳት ከተቀጣጠለ እሳት ውስጥ የገባውን ነገር ሁሉ ያወድማል። ናም በሰውኛ ያወድማል፣ በምናየው አላህ ባስቀመጠው ተፈጥሮ ህግ መሰረት። እሳት ከመጣ ሰው ምንድን ነው የሚያደርገው እቃውን ያሸቻል? ራሱም፣ ቤተሰቡን ለምን? እሳት አቃጣይ ነው፣ ጎጂ ነው። አላህ በፈለገ ሰዓት ግን ምን ያደርጋል? የፈለገውን ፍጡር ማዘዝ ይችላል። ተዛዙ የሱ ስለሆነ ለሱ ታዛዥ ስለሆኑ በምድር ላይ ያሉ ነገሮች ደግሞ ለአላህ ጁንድ ናቸው፣ ወታደር ናቸው። ወታደር ደግሞ አዛዡን ጀነራል አለ። በምናውቀው ወታደር ሂደት አዛዥ ሲያዝ ምን ይሆናል? ይንቀሳቀሳል። አዛዡ ተወቀፍ፣ ወደዚህ ነገር አትሂድ ካለው ይቆማል። ልክ እንደዚያው አላህ ሱብሐነ ወተዓላ እሳትን እንድንጠቀምበት አደረገ። ለጉዳት ከፈለገም አላህ ሱብሐነ ወተዓላ እሳትን ለጉዳት ማዘዝ ይችላል። ሰሞኑ እንግዲህ ሚዲያው ሁሉ የሞላው ለቀናት ያህል ይህን ፕሮግራም እስክንቀርጽ ድረስ ያልተቋረጠ የሆነ እሳት አለ። የካሊፎርኒያ ሎስንጀለስ ሎስ አንጀለስ ግዛት ውስጥ ማለት ነውና፣ እና አሁን ይሄ ለብዙ ሰዎች ትምህርት ነው። እኛ ህዳቶችን፣ ክስተቶች በሚከሰቱ ሰዓት ነገሮችን ማያያዝ አለብን ከኢማናችን ጋር ከአላህ ሱና፣ በምድር ላይ ካለው ሱና አንፃር እነዚ ማህበረሰቦች እንደው አላህ ሱብሓነሁ ወተዓላ እዝነቱን ራሱ የሚያሳይ ነው። የሞተውን የሰው ቁጥር ስታየው አናሳ ነው። ንብረትን የጠፋው ግን መልእክት አለው። እዛ አካባቢ የሚሰራውን ስራ ስናየው ግን በምድር ላይ የድሮ ህዝቦች ሲሰሩት የነበረው ወሻሻ ተግባሮች ሁሉ ተሰብስቦ ያለበት ከተማ፣ የሉጥ ህዝቦች የሚሰሩት ስራ አለ እንደውም የሚኮሩበትና ሰውን የሚያስገድዱበት ልክ የድሮ ህዝቦች እንዳረጉት ማለት ነው። ሉጥም ምንድን ነው ያሉት? እነሆም ኡናሱን የተጣሐሩን ንጹህ መሆን የሚያስቀጣበት ማለት ነው አንተ እኔ የሉጥ ህዝቦችን ይሄ ግብረ ሰዶም የሚባለውን ሆሞሴክሹአል የሚባለውን በጣም አፀያፊ ተግባር የሚያወግዝን ሰው ምንድነው የሚሉት አንተ ማዕቀብ አዎ ሊያስወጡት ይችላሉ ብዙ ነገር እገዳ ያደርጉበት ለምን ንጹህ ነኝ ስላለ የሉጥን ህዝቦች ምንድነው ያሉት ቅድም እንዳለው ከሀገር አስወጧቸው እነሆ እናሱን የተጣሩ ንጹህ ነኝ ንጹህ ነኝ ማለት ንጹህ መሆናቸው ያባራሉ ንጹህ መሆናቸው ከንቲባም አይተናል። ሀገሪቷም ወይም ግዛቱ ስቴቱ መሪ በዚህ ቆሻሻ ተግባር የምትታወቅ ነች። እነዛ ማህበረሰቦችም አብዛኞቹ አኽላቅ ከዲንም ባፈነገጠ መልኩ አኽላቃቸው ይወጣ እንዳልነው ያለው ተግባር አለ። ሐታ የአላህን ስብሐነሁ ወተዓላ ህልውና ህልውናን አስመልክቶ ራሱ የሚናገሩ ሰዎች ናቸው። ከተማዋ እንግዲህ እንዳሉት ነው

አላህ በእኛ እርዳታ ላይ ነው የሚሆነው፣ የፈለገ የህይወት አስጨናቂ ነገር ውስጥ ብንገባ ማለት ነው። አላህ በዚህ መስሎልናል። አንዳንድ የህይወት የጭንቀት እሳት ውስጥ ያሉ ሰዎች አሉ። ለምሳሌ ተበድረው ብድሩን መክፈል አቅቷቸው ጭንቀት፣ በቃ የመጨረሻ ደረጃ ላይ ደርሻለሁ የሚሉ ማለት ነው። በባልና በሚስት ግጭት ውስጥ የመጨረሻ እሳት ውስጥ ነኝ ብሎ የሚያስቡ ሰዎች አሉ ማለት ነው። ልጁ ተበላሽቶበት እንደዚሁ በጣም እሳት ውስጥ ነኝ ብሎ የሚያስብ ሰው አለ።

እና እያንዳንዱ ቅድም እንዳነሳው እያንዳንዱ በህይወታችን ላይ የመጣ ነገር ለአለሁ ኸይር ፍጻሜው ከአላህ ጋር የምንታረቅበት ነገር ሊሆን ስለሚችል ይህንን እንደ ትምህርት ልንወስዶ ይገባል። ኢንሻአላህ የዛሬን ፕሮግራማችን ዝለናቁም ኢንሻአላህ።